ሰዎች እንዴት ናችሁ? ያለው እግዚአብሔር ይመስገን እንደምታውቁ ዜጋ አራት ስልኮች መጥተዋል። ይህ ስልክ አብዛኛውን ግዜ ቻርጅ ፒን ያስፈልጋል። እንግዲህ ህዋዌ ቻርጅ ፒን አይነት ነው የሚወስደው ስልክ። እንግዲህ ባለ ቁጥሩ እና ኖርማል እያልን ከፍለዋለን። ስለዚህ ቻርጅ ፒን እንግዲህ ለመስራት እዚህ ጋር የሚዳውን ቀድም የተሰራ ስልክ ነው፣ እንግዲያውን በቅርብ ተሰርተዋል። ምክንያቱም አንድ ሰው ስለዚህ ራሱ ወደ ላይ የተንገረፈፈ ነው፣ ወደ ላይ ነው የተነሳው። ስለዚህም ዘው ላይ ማጥበቅ ነው የሚያስፈልገው። ምክንያቱም ቻርጅ ግን ነው እንግዲህ ሌላ ቦታ ሰርተውት ተነቅሏል ወደ ላይ በዛ ጊዜ ነው እንጂ ሌላ ችግር የለበትም። ስለዚህም እናስተካክላለን ማለት ነው። ስለዚህ እንዴት እናስተካክላለን የሚለውን ያያችሁ ላይክ ሼር እና ሰብስክራይብ ይደረግ። እንግዲህ የምታዩት ናታን ቲቪ ነው። ናታን ቲቪ ነው። ሁሉ ወዳችሁና ፈቃዳችሁ ስለምትከታተሉ እጅግ አመሰግናለሁ። እንግዲህ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉ ቤተሰብ ይላለሁ። ሌሎች ሼር ሼር አድርጋችሁ እንግዲህ ቪዲዮ ማለት ነው ስፔሻሊ ለጀማሪዎች ቪዲዮ ይጠቅማቸዋል ብዬ አስባለሁ። ምክንያቱም ዲ ጥገና ነው እንግዲህ አብዛኛውን ጊዜ አዋጭ እንደሆነ ይታወቃል። ለዚህ ይህችን እንግዲህ እንደዚህ በዚህ መልክ ስራ